ሁለተኛ ደረጃን ይዛ በማጠናቀቅ ተጨማሪ የብር ሜዳሊያን ያስገኘች አትሌት ናት። በ800 ሜትርም በተመሳሳይ ትናንትና የፍጻሜ ውድድር ተደርጎ ነበረ። በዚህም ንግስት ሁለተኛ የብር ሜዳሊያን በእለቱ ማስገኘትም ችላለች። በአጠቃላይ ኢትዮጵያ እንግዲህ በሁለት የወርቅ ሜዳሊያዎችና በተጨማሪ የብር ሜዳሊያዎች ከዓለም ሶስተኛ ደረጃን ይዛ አጠናቃለች። ከአፍሪካ ደግሞ ቀዳሚ ሆና ነበረ ማጠናቀቅ የቻለችው አትሌት ጉዳፍ ጸጋይ በ1500 ሜትር በተለይ በዚህ በቤት ቤት ውስጥ ውድድር በተከታታይ ኢትዮጵያ ለአራተኛ ጊዜ የወርቅ ሜዳሊያን ስታስመዘግብ ለራስዋ ሁለተኛ የወርቅ ሜዳሊያን ማስመዝገብ የቻለችበትን በትን አጋጣሚ ነው ትናንትናም መፍጠር የቻለችው። እንግዲህ ኢትዮጵያ በትናንትናው ዕለት በተከወኑ ሁለት ውድድሮች ስኬታማ ሆናለች። ምናልባት በ800 ሜትር የፍጻሜ ውድድር አትሌት ጽጌ ዱጉማ ትጠበቅ ነበር፣ ነገር ግን ስድስተኛ ደረጃን ይዛ አጠናቃለች። አትሌቷ ይህንን ክብሯን ማስጠበቅ አልቻለችም። በትናንትናው ዕለት በተደረገው ውድድር በዚህ መልኩ ለሶስት ቀናት ሲከናወን የቆየው በቻይና የተደረገው በናንጅንግ ከተማ የዓለም የቤት ውስጥ አትሌቲክስ ሻምፒዮና ፍጻሜውን አግኝቷል። ኢትዮጵያም ደግሞ ስኬታማ ጊዜን ያሳለፈችበት ነው። ከኢትዮጵያ በመቀጠል ደቡብ አፍሪካ፣ ቡርኪናፋሶ ከሌሎች ሀገራት በተሻለ መልኩ ሜዳሊያ ውስጥ ሆነው ያጠናቀቁ አፍሪካውያን ሀገራት ናቸው። ወደ ኢትዮጵያ ብሔራዊ ቡድን ደግሞ እናቀናለን። የኢትዮጵያ ብሔራዊ ቡድን የምድብ ስድስተኛ የዓለም ዋንጫ ማጣሪያ ጨዋታውን ያከናውናል። ከቅናት በፊት በግብጽ ሁለት ለባዶ ሽንፈት ማስተናገዱ ይታወቃል። አሁን ደግሞ ከጅቡቲ ጋር ዛሬ ላሊ ስድስት ሰዓት ላይ መርሃ ግብሩን የሚያደርግ ነው የሚሆነው እስካሁን በተከወኑ አምስት ጨዋታዎች ሁለት ሽንፈቶችን በቡርኪናፋሶና በግብጽ ብሔራዊ ቡድን ማስተናገዱ ይታወቃል። ከዛ ውጭ ሶስት የአቻ ውጤትን ነው ማስመዝገብ የቻለው። ከሶስቱ የአቻ ውጤቶች መካከል ከጅቡቲ ጋር አንድ አቻ የተለያየበት መርሃ ግብር ይጠቀሳል። ዳግም ዛሬ የመልስ ጨዋታቸውን ያደርጋሉ። ኢትዮጵያ ይህንን መርሃ ግብር በሜዳዋ ታከናውን ነበር። በሜዳ ችግር ምክንያት ግን እዛው ሞሮኮ ላይ የምታደርግ ነው የሚሆነው። ብሔራዊ ቡድኑም የመጨረሻ ልምምዱን በትናንትናው ዕለት ማድረግ ችሏል። ጨዋታው በሚከናወንበት ሜዳ ላይ ነው ትናንትና ልምምዱን ማድረግ የቻለው በኤልአብዲ ስታዲየም ዛሬ ለሌ ስድስት ሰዓት ላይ ከጅቡቲ ጋር መርሃ ግብሩን ያከናውናል ምናልባትም በአለም ዋንጫው ገና አምስት ቀሪ ጨዋታዎች ይቀራሉ የዛሬን ጨምሮ ምናልባት የሚመዘገበው ውጤት ምን እንደሆነ ባይታወቅም ባይጠበቅም ምናልባት እግር ኳስ ከወዲሁ መገመት ከባድ ቢሆንም የኢትዮጵያ ብሔራዊ ቡድን ከወዲሁ ከአለም ዋንጫ ውጪ የሆነ የሚገኝ ይመስላል ምክንያቱም ተከታታይ ሽንፈት ያስተናገደበት እስካሁንም ድል ማድረግ አልቻለም። በተለይ ከጅቡቲ ብሔራዊ ቡድን ጋር አቻ መለያየቱ ደግሞ ብሔራዊ ቡድኑ እጅግ በውጤት ረገድ አስከፊ ጊዜን እያሳለፈ እንደሚገኝ ማሳያ ይመስላል። ዛሬ በተወሰነ መልኩ የማሸነፍ እድል ይኖረዋል ተብሎ ይጠበቃል። ምክንያቱም ጅቡቲ ያላት የእግር ኳስ ደረጃ ይታወቃል። የመጀመሪያ ጨዋታ ባቸው ውጤት ቢያጠናቅቁም ዛሬ ግን ወደ ድል ሊመለሱ ይችላሉ ይህንን የዓለሙ ዋንጫ ተስፋቸውን ደግሞ ሊያለመልሙ ይችላሉ ተብሎ ነው የሚጠበቀው። የኢትዮጵያ ብሔራዊ ቡድን ዛሬ ለሊት ስድስት ሰዓት ላይ የምንመለከት ይሆናል። ከዛ ውጭ የኢትዮጵያ ከፍተኛ ሊግ መርሃ ግብሮች እየተደረጉ ይገኛሉ። ትናንትና እጅግ ተጠባቂ ጨዋታዎች በምድብ ላይ ተደርገዋል። ነገ አርሲ። ከደሴ ከተማ ምድቡን አንደኛና ሁለተኛ ደረጃ ላይ ሆነው እየመሩ የሚገኙ ክለቦች የተገናኙበት ነው። ነገሌ አርሲ በጠባብ ውጤት አንድ ለባዶ አሸንፎ መሪነቱን አጠናክሯል። በቀጣይ የውድድር አመት የፕሪሚየር ሊግ ሻምፒዮን የፕሪሚየር ሊግ ተሳትፎ ለማግኘት ጥረት እያደረገ ይገኛል። ከዛ ውጭ የተከታዩ ሀላባ ከተማ ወደ ሁለተኛ ደረጃ ከፍ ያለበትን ውጤት ነው አግኝቷል። ቦዲቲን ሁለት ለአንድ በሆነ ውጤት በማሸነፍ ትናንት የተከበኑትን ጨዋታ ወደ ኋላ ላይ በስፋት የምንመለከት ይሆናል። ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ደግሞ እናቀናለን። ትናንትና የ17ኛ ሳምንት መርሃ ግብሮች ተደርጓል። በኢትዮጵያ ሴቶች ፕሪሚየር ሊግ ሀዋሳ ከተማና ልደታ ክፍለ ከተማ ተጋጣሚዎቻቸውን አሸንፈዋል። ሀዋሳ ቦሌ ክፍለ ከተማን ሁለት ለባዶ አሸንፏል። በዚህ ጨዋታ ላይ ሙሽ ዳንኤል ግቦችን የአሸናፊነት ግቦችን ያስቆጠረች ተጫዋች ናት። ውጤቱን ተከትሎም ሀዋሳ ከተማ ተከታታይ ድሉን በማስመዝገብ በ33 ነጥብ ሁለተኛ ደረጃነቱን አጠናክሯል። ከኢትዮጵያ ንግድ ባንክ ጋር ያለው የነጥብ ልዩነትንም በተወሰነ መልኩ ወደ 11 ዝቅ ማድረግም ችሏል። ንግድ ባንክ ለአምስተኛ ተከታታይ ዓመት ሻምፒዮን ለመሆንም እየተቃረበ ይገኛል። ልደታ ክፍለ ከተማ ከቂርቆስ ክፍለ ከተማ ጨዋታውን አድርጎ በጠባቡ ውጤታ አንድ ለባዶ አሸንፏል። በጨዋታው ላይ ሳሩን ሰመረ ሰማንያ ሁለተኛው ደቂቃ ላይ የማሸነፊያ ግብን ለልደታ ክፍለ ከተማ አስቆጥራለች። ልደታም ጥሩ አቋም እያሳየ ይገኛል። ተላላክ በዚ አሸንፈ መጥተዋል። በተከታታይ ሳምንት ያንን ተከትሎም ነጥቡን ሰላሳ በማድረስ ወደ ሶስተኛ ደረጃ ከፍ ያለበትን ውጤት ነው ማስመዝገብ የቻለው። ዛሬም የሊጉ ጨዋታዎች ቀጥሎ ይከናወናሉ። በቀጣይ የኢትዮጵያ ንግድ ባንክ ሲዳማ ቡና ጨዋታዎችም የደረጃ ለውጥ ሊያደርግ ይችላል ተብሎ ነው የሚጠበቀው። ከዛ ውጪ ወደ ሌላኛው ጉዳያችን ደግሞ እናቅናለን። በቀጥታ ወደ ውጭ ስናቅና የዓለም ዋንጫ ማጣሪያ ጨዋታዎችን እንመለከታለን። ጋቦን ከኬንያ ያደረጉት ጨዋታ ለዓለም ዋንጫ ማጣሪያ ጋቡን ወደ ኬንያ በማቅናት ጨዋታውን አሸንፋ ተመልሳለች። ኬንያ ለመጀመሪያ ጊዜ በማካርት እየተመራች የመጀመሪያ ጨዋታዋን አድርጋለች። ነገር ግን የፔር ኤምሪክ ኦባሚያንግ ግቦች ጋቡንን ባለድል አድርጓል። ጋቡን በጨዋታው 16ኛው ደቂቃ ላይ እንዲሁም 52ኛው ደቂቃ ላይ በጨዋታና በፍጹም ቅጣት ምት ፐር ኤምሪኮ ባሚያንግ ባስቆጠራቸው ግቦች ነው ሁለት ለአንድ በሆነ ውጤት ማሸነፍ የቻለችው ጋቡን። ኦሉንጋ ማይክል ኦሉንጋ የኬንያ ብሔራዊ ቡድን አምበል እንዲሁም የፊት መስመር አጥቂ ብቸኛ የኬንያን ግብ ያስቆጠረ ተጫዋች ነው። በጣም ብዙ ደጋፊዎች ነበሩ። ኬንያውያን በትልቅ ተነሳሽነት ነው ይህንን የዓለም ዋንጫ ማጣሪያ ጨዋታ እያደረጉ የሚገኙት። ምክንያቱም በስድስት ነጥብ በምድቡ ጥሩ ተፎካካሪ ሆነው ቀርበዋል። ነገር ግን ትናንትና ሽንፈት አስተናግደው በተወሰነ መልኩ ጋቦን ምድቡን በደንብ እየመራች በቀጣይ ይህንን የዓለም ዋንጫ ተሳትፎ ለማግኘት ጥረት እያደረገች ትገኛለች። ጋቦን በ15 ነጥብ አንደኛ ደረጃ ላይ ትገኛለች። ብሩንዲ በሰባት ነጥብ ሁለተኛ ናት። ከዛ ውጪ አይቬሪ ኮስት ደግሞ በሁለት ነጥብ ዝቅ ብላ በ13 ነጥብ ሁለተኛ ደረጃ ላይ ትገኛለች። አይቬሪ ኮስት ጨዋታዋን ታከናውንና ምድብ መሪነቱን ትረከባለች ተብሎ ነው የሚጠበቀው። ኬንያ ደግሞ በስድስት ነጥብ አራተኛ ደረጃ ላይ የተቀመጠች ሀገር ናት። ከዛ ውጪ ትናንትና በተከወነ ሌላኛው ጨዋታ ስኳቲኒ ከሞሪሽስ ያደረጉት ጨዋታ ሶስታቻ በሆነ ውጤት ነው ፍጻሜውን ማግኘት የቻለው። ወደ ዩኤፋ ኔሽንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ደግሞ እናቀናለን። ክሮሺያ ከፈረንሳይ እጅጉኑ ተጠባቂ ጨዋታ በፈረንሳይ አሸናፊነት ተጠናቋል። አስቀድሞ ክሮኤሺያ ከሜዳ በሜዳዋ ሁለት ለባዶ በሆነ ውጤት አሸንፋ ነበረ መራ ግብሩን ነገር ግን በመልስ ጨዋታ ፈረንሳይ በሜዳዋ ትልቅ ተነሳሽነትን በማድረግ እንግዲህ ጨዋታውን ቀልብሳ ወደ ግማሽ ፍጻሜ መዝለቅ ችላለች። ሁለት ለባዶ በሆነ ውጤት ነው ሙሉ 90 ደቂቃ መጠናቀቅ የቻለው ሙሉ 130 ደቂቃ መጠናቀቅ የቻለው። በመለያ ምትገን የፈረንሳይ ብሔራዊ ቡድን አምስት ለአራት በሆነ ውጤት በማሸነፍ ግማሽ ፍጻሜውን መቀላቀል ችሏል። በመጀመሪያ ጨዋታ ጥሩ ያልነበረው ማይክል ኦሊሴ ትናንትና ድንቅ ነበር። አንድ ግብ አስቆጥሮ ሌላኛዋን ኳስ ደግሞ ለኦስማን ዴምቤሊ አመቻችተው ማቀበል ችሏል። ያስቆጠራት የቅጣት ምትግብም የኦሊሴ እጅግ አስደናቂ ነበረች። ያመቻቸው ኳስን በተመሳሳይ በትልቅ ደረጃ ለፈረንሳይ ብሔራዊ ቡድን መነሻ ነበሩ። በዛ መልኩ እንግዲህ ክሊያ መባፔ ወደ ሶስት የግብ ማግባት አጋጣሚዎችን አግኝቶ ነገር ግን የክሮሽያ ውግብ ጠባቂ አድኖበታል። በመለያ ምቱ ሁለቱም ብሔራዊ ቡድኖች ሁለት ኳሶችን ማምከን ችሏል። በተለይ የክሮኤሽያ ብሔራዊ ቡድን ሶስት ኳሶችን ነው እንደውም ማምከን የቻለው። በተለይ የፈረንሳይ ብሔራዊ ቡድን ግብ ጠባቂ ማይክ ሜግናን እጅግ አስደናቂ ምሽትን አሳልፏል። ሁለት መለያ ምቶችን ማዳን ችሏል። ከዛ ውጪ በፈረንሳይ ብሔራዊ ቡድን ሁለቱ የተከላካይ ስፍራ ተጫዋቾች ጁሌስ ኮንዴና ቴዮ ሄርናንዴስ የመስመር ተከላካዩ የተገኘውን መለያ ምት መጠቀም ሳይችሉ የቀሩ ተጫዋቾች ናቸው። በተመሳሳይ ሂደት ነበር መለያ ምቱን የተጠቀሙት። ነገር ግን ማይክ ሜግናን ለፈረንሳይ ብሔራዊ ቡድን ሁለት መለያ አመቶችን በማምከን ፈረንሳይ ግማሽ ፍጻሜ እንድትቀላቀል ምክንያት ሆኗል። በቀጣይም ደግሞ ፈረንሳይ በትልቅ ደረጃ የግማሽ ፍጻሜ ጨዋታዋን ከስፔን ጋር የምታከናውን ይሆናል። ይህም ደግሞ እጅጉኑ የሚጠበቅ መርሀ ግብር ነው። የክሮኤሺያ ብሔራዊ ቡድን ግን በተመሳሳይ በዓለም ዋንጫም ተገናኝተው በፍጻሜ መረታቷ ይታወቃል። ክሮኤሺያ በፈረንሳይ ዳግማውን ደግሞ በወሳኝ ምዕራፍ ላይ ሽንፈትን ያስተናገደችበት ሆኗል። ከዛ ውጪ ጀርመን ከጣሊያን ያደረጉት ሌላው መርሃ ግብር ስድስት ግቦችን አስተናግዶ ሶስታቻ በሆነ ውጤት ፍጻሜውን ያገኘ ጨዋታ ነው። አስቀድሞ ወደ ሳንሴሮ ያቀናችው ጀርመን ሁለት ለአንድ በሆነ ውጤት ነበር አሸንፋ የተመለሰችው። ትናንትና ግን በቦሮሺያ ዶርትሞንድ ሲግናል ኢዱና ፓርክ መርሃ ግብሯን በማከናወን ሶስታቻ በሆነ ውጤት አጠናቃለች ጆሹዋ ኪሚሽ በዚህ ጨዋታ ላይ ኮከብ ነበር ማለት ይቻላል። አንድ ግብ አስቆጥሮ ሁለት ግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። በ30ኛው ደቂቃ ላይ በፍጹም ቅጣት ምት ጀርመንን ቀዳሚ ያደረገ ከዛ ውጪ ጀማል ሙሲያላ ላስቆጥራት ግብና ክሊንዲስት ላስቆጥራት ግብ ኳሶችን አመሻቶ ማቀበል ችሏል። በ45 ደቂቃዎች ውስጥ ሶስት ለባዶ ሲመራ ነበር የጀርመን ብሔራዊ ቡድን። በሁለተኛው አጋማሽ ግን የሉቺያኖስ ፓሌቲ ቡድን እጅግ የተነቃቃ መንፈስ ነበረ ማለት ይቻላል። በጨዋታው ሶስት ግቦችን አስቆጥሯል። ወደ ጨዋታ ተመልሶ እስከ መጨረሻው ደቂቃ ሲፋለም ነበር። በዚህም ሞይስኪን 49ኛው ደቂቃ ላይ ና 69ኛው ደቂቃ ላይ ግቦችን አስቆጥሯል። ራስፓዶሪም 95ኛው ደቂቃ ላይ ሌላ ግብ ያስቆጠረ ነበር። ነገር ግን በሽርፍራፊ ደቂቃዎች ውስጥ ጣሊያን ተጨማሪ ግብን ማግኘት አልቻለችም። ያንን ተከትሎም ጣሊያን ከውድድሩ ተሰናብታለች። ጀርመን ደግሞ ወደ ግማሽ ፍጻሜው ዘልቃለች። በቀጣይም ትልቅ ጨዋታ የምታከናውን ይሆናል። የጀርመን ብሔራዊ ቡድን የምታደርገው ጨዋታም ከፖርቱጋል ጋር ይሆናል። ስፔን ከኔዘርላንድስ ያደረጉት መራ ግብርም እንመለከታለን። በተመሳሳይ ስድስት ግቦችን ሶስታቻ በሆነ ውጤት የተጠናቀቀ ጨዋታ ነው። ስፔን የመጀመሪያ ጨዋታ ከሜዳ ውጪ ሁለታቻ በሆነ ውጤት ነበር ያጠናቀቀችው። ትናንትና ግን በቫሌንሺያ ሜዳ ሜስታያ ላይ ነበር ጨዋታዋን አድርጋ ሶስታቻ አቻ ያገባደደችው። በዚህ ጨዋታ ላይ ሚኬል ኦያርዛባል በፍጹም ቅጣት ምት ገና ከጅምሩ 8 ስምንተኛው ደቂቃ ላይ ነበር ስፔንን መሪ ማድረግ የቻለው። 67ኛው ደቂቃ ላይ ሌላ ተጨማሪ ኳስን ከመረባ ኖረ። ላሚኒያ ማል ደግሞ 105 አምስተኛው ደቂቃ ላይ ሌላ ግሩም ግብ ያስቆጠረ ተጫዋች ነው። ሜምፊስ ዲፓይ እንዲሁም ማሰን ያቻነት ግቦችን ለኔዘርላንድስ ያስቆጠሩ ያስቆጠረ ተጫዋቾች ናቸው። ዣቪ ሲሞንስ ደግሞ በተጨማሪ 30 ደቂቃዎች ውስጥ ፍጹም ቅጣት ምት በማስቆጠር ጨዋታው ሶስት አቻ እንዲጠናቀቅ ምክንያት ሆኗል ነገር ግን በመለያመቱ የስፔን ብሔራዊ ቡድን አምስት ለአራት በሆነ ውጤት አሸንፏል። ላሚኒ ያማል መለያመ ተስቶ ነበር በትናንትናው ጨዋታ። ነገር ግን ስፔን እንደዚያም ሆኖ አምስት ግቦችን በማስቆጠር ያሸንፈችበት ጨዋታ ነው። የስፔን ብሔራዊ ቡድን በሙሉ በሁሉም መድረኮች ላይ ስኬታማ ነው ማለት ይቻላል። በዚህ የውድድር አመት ደግሞ ከካቻምና ጀምሮ በርካታ ወጣት ተጫዋቾችን አካቶ በትልቅ ጥንካሬው ቀርቧል። በርካታ አዳዲስ ተጫዋቾችም እየተመለከትን እንገኛለን በብሔራዊ ቡድኑ ውስጥ ነገር ግን በትልቅ ደረጃም እየተንቀሳቀሱ ብሔራዊ ቡድኑ ስኬታማ እያደረጉ ይገኛሉ። በቀጣይ በግማሽ ፍጻሜው የስፔንንና የፈረንሳይ ብሔራዊ ቡድን ጨዋታ እጅጉኑ የሚጠበቅ ይሆናል። በሌሎች የኔሽንስ ሊግ እርከንም ጨዋታዎች ነበሩ። ቤልጅየም ዩክሬንን ያሸነፈችበት ጨዋታም እንዲሁ የሚጠቀስ ይሆናል። ወደ ኤል ክላሲኮ መርሃ ግብር ደግሞ እናቀናለን። የሴቶች ኤል ክላሲኮ ጨዋታ ትናንትና ተደርጓል። በባርሴሎና ና በሪያል ማድሪድ መካከል ሪያል ማድሪድ ለመጀመሪያ ጊዜ ይህንን የኤል ክላሲኮ ጨዋታን አሸንፏል። በዚህ ጨዋታ ላይ ሶስት ለአንድ በሆነ ውጤት ነበረ ሪያል ማድሪድ ማሸነፍ የቻለው። በባለፉት በርካታ ዓመታት በተለይ ሪያል ማድሪድ ከተመሠረተ ከሀያ ሀያ ጀምሮ በእርስ በርስ ግንኙነቶች ባርሴሎና የበላይነት ወስዶ ነበር። በአርባ ስድስት ጨዋታዎች ሳይሸነፍ የተጓዘው ባርሴሎና ህዳር ወር ላይ በሌቫንቴ መሸነፉ ይታወቃል። በኤል ክላሲኮ ደግሞ የመጀመሪያ ሽንፈቱን ነበረ ትናንትና? በሪያል ማድሪድ የተሸነፈው እንደዛም ሆኖ ግን ሊጉን በአምስት ነጥብ ልዩነት እየመራ ይገኝ በአራት ነጥብ ልዩነት እየመራ ይገኛል። ባርሴሎና ሪያል ማድሪድ ደግሞ በአራት ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። ወደ ሀገር ውስጥ እንመለሳለን። የከፍተኛ ሊግ ውጤት ትናንትና የተጠባቂ ውጤቶች ነበሩ። በዚህም ደግሞ ነገሌ አርሲና ሀላባ ከተማ ተጋጣሚዎቻቸውን ያሸንፉበት የ17ተኛ ሳምንት መራግብሮች ነበሩ። ነገሌ አርሲ ደሴ ከተማን አሸንፏል አንድ ለባርቦ በሆነ ውጤት። ከዛ ውጪ ሀላባ ከተማ ደግሞ በውዲቲ ከተማን ረትቷል። በዚህም በቀጣይ የውድድር ዓመት የኢትዮጵያ ፕሪሚየር ሊግ ተሳትፎ ለማግኘት ትልቅ ትንቅንቅን እያደረጉ ይገኛሉ። የትናንትናውን ጨዋታዎችን አዲስ የሽዋስ ተመልክተዋል። ወደ ወሳኝ ምዕራፍ እየተሸጋገረ የመጣው የ2017 የኢትዮጵያ ከፍተኛ ሊግ ወደ ፕሪምየር ሊጉ ለማደግና ላለመውረድ የሚደረገው ትንቅንቅ እንደቀጠለ ነው። ከፍተኛ ሊጉ 17ኛ ሳምንቱ ላይ የደረሰ ሲሆን ጠንካራ ፍክክር እየታየበት በሚገኘው ምድብ ለ የደረጃ ሰንጠረዥ አናት ላይ የሚገኙና ላለመውረድ የሚታገሉ ክለቦች ትላንት ጨዋታቸውን አከናውነዋል። የምድቡን የደረጃ ሰንጠረዥ እየመራ የሚገኘው ነገሌ አርሲ ከደሴ ከተማ፣ ሃላባ ከተማ ላለመውረድ ከሚጫወት ው ቦዲዲ ከተማ ያደረጉት ጨዋታ በአዲስ አበባ አበበ ቢቄላ ስቴዲየም ተከናውኗል። ተቀራራቢ ነጥቦችን በመያዝ አስር ሰዓት ላይ መራ ግብራቸውን ያከናወኑት ነገሊያ ርሲና ደሴ ከተማ ያደረጉት ወሳኝ መራ ግብር በነገሊያ ርሲ አሸናፊነት ተጠናቋል። አሸንፈው የሊጉ መሪ ለመሆን ወደ ሜዳ የገቡት ሁለቱ ክለቦች ውጥረት የበዛበት ጨዋታ አድርገዋል። ነገሌ አርሲ በመጀመሪያው አጋማሽ 30ኛው ደቂቃ ላይ በተገኘች ግብ አንድ ለዜሮ አሸንፏል። ተመጣጣኝ ፍክክር በታየበት ጨዋታ ይብሳ በፈቃዱ የነገሌ አርሲን ማሸነፊያ ግብ ከመረብ ያገናኘ ተጫዋች ነው። በአንድ ነጥብ ልዩነቱ ሆነው ወደ ሜዳ የገቡት ነገሌ አርሲዎች ማሸነፋቸውን ተከትሎ ነጥባቸውን 36 በማድረስ ወደ ፕሪምየር ሊጉ ለመግባትም ሆነ ሻምፒዮን ለመሆን ያላቸውን እድል ያሰፉበት ውጤት ሆኗል። ጨዋታውን አሸንፎ የሊጎ መሪ መሆን የሚችልበትን ዕድል ሳይጠቀም የቀረው ደሴ ከተማ በያዘው 32 ነጥብ ደረጃው ወደ ሶስተኛ ተንሸራቷል። ጨዋታው ጠንካራ መሆኑን የሁለቱም ክለብ ረዳት አሰልጣኞች ሲናገሩ የፈጠርነው ስህተት ዋጋ አስከፍሎናል ሲል የደሴ ከተማው ረዳት አሰልጣኝ መዝገቡ ከበደ ተናግሯል። ጨዋታው እንደሚታወቀው ከባድ ጨዋታ ነው። ደሴ በጣም ጥሩ ተፎካካሪ ነው። እዚህ ምድብ ላይ ጥሩ ቲሞች አሉ። በጣም ኮምፓክት ነው እያንዳንዱ ጨዋታ ሂውጅ ነው ለኛ ማለት ነው። አንድ ጎል መግባተው ያው እንደ ድክመት ነው። ጎል አለማግባታችንም እንደሱ እንደ ድክመት ነው። ያገኘናቸውን አጋጣሚዎች በደንብ ብንጠቀም ኖሮ በጣም ጥሩ ነው። ጌም ፕላናችንን በአግባቡ የተጠቀምንበት ነው። ፈርስታፍ ላይ የሰራናት የኮመንቦል ችግር ጎል ተቆጥሮብናል። ከዛ በኋላ ጌሞቹን በተለያየ አጋጣሚዎች ጎል ለማግባት ጥረት አድርገናል። በቀሪ ጨዋታዎች በጥንቃቄ እንደሚጫወቱም የሁለቱም ክለብ ረዳታ አሰልጣኞች ጨምሮ ተናግሯል። ውድድሩ አላለቀም። ሊጉ አለቀ ሲባል እኛ ስናድግ የአንዱ ቲም ሲያድግ ነው። ስለዚህ እያንዳንዱ ጨዋታ ላይ በትኩረት ነው በጥንቃቄ እንሄዳለን። አምስት ጨዋታዎች ይቀራሉ። አምስቱ ጨዋታዎች ላይ በዛሬው ልክ ተጋድሎ ካረገን ወደ ፕሪምየር ሊግ ማደጋችን እናረጋግጣለን ብዬ ተስፋ አረጋለሁ። የቀሩትን አምስት ጌሞች አይታወቅም። እግር ኳስ ጨዋታ መቼ የትኛው ቡድን እንደሚጣል ወደ ፋይናል ስቴጅ ላይ ስለሆንን ላለመውረድ የሚጫወት ቡድን አለ፣ ለሻምፒዮን የሚጫወት ቡድን ስላለ ከአሁን ወዲያ ያሉትንም እንደ ዛሩ ጌም ነው የምንጫወተው። በዚሁ ምድብ የሚገኘውና የዋንጫ ተፎካካሪ የሆነው በአሰልጣኝ ክፍሌ ቦልቶና የሚመራው ሀላባ ከተማ ቦዲቲ ከተማን ትላንት ሁለት ለአንድ በማሸነፍ ደረጃውን ወደ ሁለተኛ ከፍ አድርጓል። ከጨዋታው በኋላ ከኢቲቪ ጋር ቆይታ ያደረጉት አሰልጣኙ የከፍተኛ ሊጉ ተፎካካሪነት ከፍተኛ መሆኑን ተናግረው ላለመውረድና ለሻምፒዮናነት የሚደረገው ፍክክር ጠንካራ መሆኑን ተናግረዋል። እዚህ ተጨምቀ መውጣት ፕሪምየር ሊጉ ላይ ምን ያህል ጠንካራ እንደምትሆን ነው ፈታኝ ውድድር ነው። ተቀራራቢ ነው። ላለመወረድ አራት ላለመወረድ አለ። ዛሬ የገጠመን እንደዛ ነው እና ምንድነው ይሄ መላጠቅ እንደዚህ አንዱ ለአንዱ የለም አራት ወራጅ አለ። ከላይ ደግሞ ለዋንጫ አለ ነው አሁን ዛሬ ከሌለ ከሌለ ቃል ሲባል ነጥቡ ስታው ያው ቀይ ምልክት ውስጥ ነው። አራት ወራይ ስለሆነ ለራሱ ሁሉና ነው የሚጫወተው። የአሰልጣኞችን ሀሳብ የሚጋሩት የነገሊያርሲና የሀላባ ከተማ አንበሎቹ ያለን እጃችን ሻምፒዮን የሚሆነ በሰው እጅ አይደለም በራሳችን የምንወስነው ነው። ሰነው ሰው ማንንም ክለብ የምንጠቀመው አይነት አይደለም፣ በራሳችን መወሰን የምንችለው ነው። ሁሉም ለመግባቱ ነው የሚጫወተው። እኛ ተዘጋጅተናል፣ ሙሉ ለሙሉ ማለት ይቻላል ያው ቀሪ አምስት ጌም አለን። እሱ በድልተውተን እንገባለን። የ2017 የኢትዮጵያ ከፍተኛ ሊግ በአዲስ አበባ አብ ቢቂላ ስቴዲየም በሚከናወነው ምድብ ለ ነገሌ አርሲ፣ ሀላባ ከተማ፣ ደሴ ከተማ እንዲሁም የቀድሞ አየር ኃይል ያሁኑ ንብ ወደ ፕሪምየር ሊጉ ለማደግ እድል ያላቸው ክለቦች ናቸው። ያልተመለከት ነውን የዩኤፋ ኔሽንስ ሊግ የሩብ ፍጻሜ መልስ ጨዋታ የፖርቱጋልና ዴንማርክ እናነሳለን። ተመልካቾች ትናንትና ከተጠባቂ መርሃ ግብሮች መካከል አንደኛው ነበር። ምክንያቱም ፖርቱጋል የመጀመሪያ ጨዋታን በራስሙስ ሆይሉንድ ግብ አንድ ለባዶ መሸነፏ ይታወሳል። ትናንትና ግን በሜዳዋ ውጤቱን ቀልብሳ አምስት ለሁለት በሆነ ውጤት በማሸነፍ ግማሽ ፍጻሜን የተቀላቀለች ሀገር ናት። ክርስቲያኖ ሮናልዶ 929 ግቡን አስቆጥሯል። አንድ ሺህ ለማስቆጠር 71 ግቦች ብቻ ይቀሩታል በእግር ኳስ ሕይወቱ። ከዛ ውጭ ደግሞ ለፖርቱጋል ብሔራዊ ቡድን በርካታ ግቦችን ያስቆጠረ ተጫዋች ነው። ክርስቲያኖ ሮናልዶ ወደ አንድ መቶ ሰላሳ ስድስት ግቦችንም በብሔራዊ ቡድን ደረጃ ማስቆጠርም ችሏል። እንግዲህ በጨዋታው የፖርቹጋል ብሔራዊ ቡድን ከፍተኛ ብልጫ ነበረው ማለት ይቻላል። በሁለቱም አጋማሾች አንደርሰን 38ኛው ደቂቃ ላይ በራሱ መረብ ላይ ግባ አስቆጠረ። ከዛ በኋላ ክርስቲያንሰን 56ኛው ላይ ዴንማርክን አቻ አድርጎ ነበር። ጨዋታው ቀጥሎ ክርስቲያኖ ሮናልዶ 72ኛው ደቂቃ ላይ ግባ አስቆጥሮ ፖርቹጋልን 2 ለ1 መሪ ቢያደረግም ሊክሰን ደግሞ 76ኛው ደቂቃ ላይ ሌላ ግብ አስቆጥሮ ጨዋታው ሁለታቻ ሊጠናቀቅ 10 ደቂቃዎች ብቻ የቀሩት ነበር። ነገር ግን በ10 ደቂቃዎች ውስጥ ሽንፈት ያስተናገደችው ዴንማርክ በተደጋጋሚ በተሰጠው 30 ተጨማሪ ደቂቃዎች ውስጥ ግቦችን አስተናግዳ ከውድድሩ ተሰናብታለች። ትሪንካው 86ኛው እና 91ኛው ደቂቃ ላይ ነበር ግቦችን ማስቆጠር የቻለው። በተለይ የትሪንካው 86ኛ ደቂቃ ግብ 30 ደቂቃ እንዲጨምር ምክንያት ሆኗል። ከዛ ውጭ ጎንካሎ ራሞስ አንድ መቶ አስራ አምስተኛው ደቂቃ ላይ የፖርቱጋልን አምስተኛ ግብን ከመረብ ያሳረፈ ተጫዋች ነው። ውጤቱን ተከትሎ ፖርቱጋል ግማሽ ፍጻሜውን ተቀላቅላለች። በዩፋ ኔሽንስ ሊግ ስኬታማ ከሆኑ ክለቦች ሀገራት መካከል ፖርቱጋል አንዷ ናት። ክርስቲያኖ ሮናልዶም ብሔራዊ ቡድንን እየመራ ለሌላ ድል ሊያበቃ የተቃረበበት አጋጣሚ የፈጠረበት እለትም ነበር ማለት ይቻላል። ዴንማርክ በዚህ መልኩ ተሰናባች የሆነችበት፣ ፖርቱጋልም ደግሞ ወደ ቀጣይ የግማሽ ፍጻሜ ዙር ያለፈችበት ውጤት ነው። ከዛ ውጪ የአጫጭር ጉዳዮችን ስናነሳ ቲያጎ ሞታ እንመለከታለን። ቲያጎ ሞታ ከጁቬንቱስ አሰልጣኝነት ተሰናብተዋል። በዘጠኝ ወራት ቆይታው ክለቡን ስኬታማ ማድረግ አልቻለም ወይም ተፎካካሪ ማድረግ አልቻለም በሚል ቲያጎ ሞታ ጣሊያናዊው የቀድሞ ስኬታማ ተጫዋች ከጁቬንቱስ መሰናበቱን ክለቡ በትናንትናው ምሽት ይፋ አድርጓል። በሴሬው አራተኛ ደረጃ ላይ ይገኛል። በቀጣይ የውድድር አመት የአውሮፓ መድረክ ተሳትፎ እንዲያገኝም በቀድሞ ተጫዋቹ ክሮሺያዊው ኢጎር ቱዶር እንዲመራም ክለቡ ውሳኔ አስተላልፏል። ስለዚህ ቱዶር ዛሬ የመጀመሪያ ልምምዱን እያደርጋል ተብሎ ነው የሚጠበቀው ስብስቡን በመያዝ አርባ ሁለት አመቱ ላይ የሚገኙት ቲያጉ ሞታ በቦሎኛ ያሳየው ድንቅ እንቅስቃሴ ባለፈው አመት ወደ ጁቬንቱስ እንዲያመራ ምክንያት ሆነዋል። ነገር ግን ያንን ማስቀጠል አልቻለም። ተደጋጋሚ ሽንፈቶችን አስተናግዷል። በመጨረሻ ሳምንታት የክለብ ቆይታውም በአትላንታ አራት ለባዶ ከዛ ውጭ በፊዮሬንቲና ሶስት ለባዶ ሽንፈት ማስተናገዱም ይታወቃል። በፊዮሬንቲና ከተሸነፈ በኋላ ደግሞ በትናንትናው እለት በይፋ ከክለቡ መሰናበቱን ዩቬንቱስ አሳውቋል። በሻምፒየንስ ሊጉም በፒስቪ አይንዶቨን ተሸንፎ ከውድድሩ ውጪ መሆኑ ይታወቃል። ሁለት ለአንድ ካሸነፈ በኋላ በመልሱ ድግን ከሜዳ ውጭ ተጉዞ በደርሶ መልስ ውጤት ተረትቶ ከመድረኩ ውጪ ሆኗል። ያንን ተከትሎም ቲያጎ ሞታ ከዩቬንቱስ ተሰናብቷል። በመጨረሻ የምንመለከተው ሌላኛው ጉዳይ አንቶኒ ጎርደን ይሆናል አንቶኒ ጎርደን ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሆኗል እንግሊዝ የአለም ዋንጫ ማጣሪያ ጨዋታዎችን እያከናወነች ነው የምትገኘው ከትናንትና በስቲያ ላቲቪያን ሁለት ለባዶ በሆነ ውጤት ባሸነፉበት ጨዋታ ጉዳት አስተናግዶ ነበረ ተጫዋቹ ያንን ተከትሎም እንግዲህ ከእንግሊዝ ካምፕ መልቀቁም ታውቋል እንግሊዝ ብሔራዊ ቡድን ይፋ ባደረገው መረጃ አንቶኒ ጎርደን ኒኳስል ዩናይትድን ተቀላቅሏል ተጨማሪ ምርመራዎች ይደረጉለታል የሚል ነገር ነው የተነሳው። ስለዚህ የጉዳት መጠኑ አልታወቀም። በቀጣይ ዛሬ እንግሊዝ ከላቲቪያ ከምታከናውነው ጨዋታ ኒኳስ ልመራ ግብሮች ላይ ላይኖር ይችላል ተብሏል። ከአዲስ ቀን ስፖርት መረጃዎቻችንን በዚሁ አበቁ። መልካም ቀን ይሆንላችሁ። አመሰግናለሁ በጣም